በመካከለኛው ምስራቅ ጦርነቱ እየተባባሰ እየተጋጋለ ይገኛል። ኢራን የሚሳኤል ጥቃቷን አጠናክራ እስራኤልን ኢላማ ማድረጓን እየቀጠለች ሲሆን ዛሬም ማዳሯን የተለያዩ ተሰምተው የማያውቁ ሚሳኤሎች የእስራኤል ሰማይን እንዲያርሱ ልካለች። የኢራንና እስራኤል ጦርነት እየተካረረ የሳምንት ቀናትን ባስቆጠረበት ዕለት ኢራን አለማይቶት የማያውቀውን ሴጅል ስትል የጠራችውን ባላስቲክ ሚሳኤል በእስራኤላውያን ሰማይ ላይ እንዲያጓራ አድርጋለች። እንደ አብዮታዊ የጥበቃ መረጃ ከሆነ ሴጅል የተባለው ባላስቲክ ሚሳኤል ሁለት ደረጃዎች ያሉት ሲሆን ከድምፅ ፍጥነት በ13 እጥፍ ይበልጣልም ተብሏል። ሚሳኤሉ 18 ሜትር ርዝመትና የ1.25 ሜትር ስፋት እንዳለው ዘኢኮኖሚክስ ታይምስ ዘግቧል። እንደ ዘኢኮኖሚክስ ታይምስ ገለጻ አዲሱና ተሰምቶም ዓለምም ተመልክቶት የማያውቀው ሲጂል የተሰኘው ሚሳኤል የእስራኤሉን የአይረንዶም ሆነ የአሜሪካው አሮ ሊቆጣጠረው እንደማይችል ቢነገርም በኢራናውያን በኩል እየተሰማ ያለው ግን ሌላ ነው። እንደ ተስኒም የዜና ወኪል ዘገባ አብዮታዊ ጥበቃው የገሃነም በሮች ተከፈቱ አብዛኛውን የእስራኤል አይ ሀገሩ አፈራርሰን የአየር ክልሏን ባዶ አድርገናል፣ ያሻንን ማድረግ ይቻለናል፣ የኃይል ሚዛኑ ተቀይሯል ማለታቸውን ዘግቧል። ዘገባው አክሎም ሰማዩ ለኢራን ድሮኖችና ሚሳይሎች እንደ ክፍት በር ይቆጠራል ብለዋል። የአብዮታዊ ጥበቃ መግለጫ የገሃነም በሮች ተከፍተዋል፣ እናም የእስራኤል ሕዝብ አሁን ከመሬት ስር ካሉ መጠለያዎች ለአፍታ እንኳን መቆየት በማይችልበት ሁኔታ ላይ ነው ማለቱን የኡዝቤኪስታኑ ዛሚንግ ዘግቧል። መዳን የሚቻለው በማምለጥ ብቻ ነው በማለት ሰዎች የተያዙትን ቦታዎች በፍጥነት እንዲለቁ ጠይቀዋል፣ ሲልም አክሏል። ዛሚን ተንታኞች ገለጻ ኢራን የሴጅል ሚሳኤል መጠቀሟ ወታደራዊ ጥቃት ብቻ ሳይሆን ፖለቲካዊና ስልታዊ ምልክት ስለመሆኑም ይናገራሉ። ይህም ማለት አሁን በሁለቱ ወገኖች መካከል ያለው ግጭት የሚፈታው በቃላት ሳይሆን በእውነተኛ የጦር መሳሪያ እንደሆነ የሚያመላክት ነው ሲሉ ይናገራሉ። የሴጅል ሚሳኤል እንደ ኤሮፓያኑ አቆጣጠር በ1990ዎቹ መገባደጃ ላይ የጀመረው የሚሳኤል ንድፍ ኢራን ቀደም ሲል በዜልዛል የአጭር ክልል ባሊስቲክ ሚሳኤል ላይ በሰራችው ስራ ላይ የተመሰረተ ነው። በዚህ የሚሳኤል ስራ ታዲያ ቻይና እንደተሳተፈችበ ያለበት የህንዱ ውየውን የዜና ወኪል ያወጣው መረጃ ያመላክታል። ሲጅል የመጀመሪያውን ሙከራ ያደረገችው እንደ ጎርጎሮሲያኑ 2008 ሲሆን ሙከራውን 800 ኪሎ ሜትር ያካለለ ብቻ ነበር። በ2009 የተደረገው ሁለተኛ ሙከራ ታዲያ በመመሪያ ስርዓቶች ላይ መሻሻሎችን በማድረግ በ2012 እንዲሁ ወደ ህንዱ ውቅያኖስ በግምት 1900 ኪሎ ሜትር እንዲያካልል ሆኖ መሞከሩን የዜና ወኪሉ ገልጿል። ሙከራውን ያላቆመው ሲጅል ተምዘግዛጊ ባለሁለት ደረጃ ሚሳኤል በጥር 2021 ታላቁ ነቢይ 15 በሚል የኢራን ጦር በጠራው ወታደራዊ ልምምድ ወቅት እንደ አዲስ መታየት ችሏል። በዚህ ጊዜም ይኸው ሚሳይል እንዲተጣጠፍ የሚያስችለው መመሪያ ተገጥሞለት መታየቱም ተዘግቧል። እንደ ኢራን ዋይር ዘገባ ኢራን ያደረሰችው የሲጂል ሚሳይል ጥቃት የእውነተኛው ቃል ኪዳን ሶስት ሲሉ ኢራናውያን የሚጠሩት ኦፕሬሽን አንድ አካል ነውም ተብሏል። ሚሳይሉ ባደረሰው ጥቃት ነፃ ታዛቢዎችና ወታደራዊ ተንታኞች በእስራኤል ግዛቱ ላይ የደረሰውን ጉዳት መጠን ለማረጋገጥ እየሞከሩ ነው። ነገር ግን በመላምታቸው ብዙ ጉዳት ያደርሳል የሚል እምነት እንዳላቸው ይናገራሉ። ሁኔታ የኢራንና እስራኤል ጦርነት እየተባባሰ ባለበት ወቅት ኢራንና እስራኤል በወሰዱት ተከታታይ ያጸፋ ጥቃት ቀጠናውን ያናወጠውና ዓለም አቀፍ ስጋትን የፈጠረ በርካታ የተራቀቁ የጦር መሳሪያዎችን አውጥተዋል። በእስራኤል ኦፕሬሽን የተነሳው አንበሳ ወይም ራይዚንግ ላይን የተቀናጀ ዘመቻ የተጀመረው ጦርነቱ የኢራን ኒውክለርና ወታደራዊ መሰረተ ልማቶችን ያነጣጠረ በተዋጊ ጀቶች በአየር ድብደባ ታጅቧል። የኢራን አየር ክልል ውስጥ በድብቅ መግባታቸው የተነገረለት የታጠቁ ድሮኖች የኢራንን የአየር መከላከያና የራዳ ር ሲስተምን በማሰናከልና በማለፍ የኢራን መንግስት ላይ ወታደራዊ መሰረተ ልማቶችን ዶጋምድ ሲያደርግ ቆይቷል። የሞሳድ ኦፕሬተሮች የሳይበር ጥቃቶችን በመሰንዘርና የኢራንን የመከላከል ችሎታዎችን በማሰናከል ቁልፍ ሚና እንደተጫወቱ የሚወጡ መረጃዎች ያመላክታሉ። ኢራን በሌላ በኩል አዲስ ስማቸው ዝናቸውም ተሰምቶ የማያውቁ ግዙፍ ባላስቲክ ሚሳይሎችን በመጠቀም ወፍ ዝር አይልበትም ተብሎ የሚሞካሸውን የእስራኤል የስለላ ተቋምን ሳይቀር በስም ብቻ እንዲታወስ አደረግኩት ስትል ተናግራለች። እጅግ በጣም ፈጣን የሚባሉትን አራት መቶ የሚሆኑ ባለስቲክ ሚሳይሎችን በእስራኤል ከተማዎች ላይ እንደ ርችት ስታምዘገዝግ የእስራኤልን መከላከያ ኃይል ከመፈተን አልፈው በደቡባዊ እስራኤል የሚገኝን ሆስፒታልንና በቴልአቪቭ የሚገኙ የንጹሐን መኖሪያ ቤቶችን እንዲሁም ወታደራዊ ኢላማዎችን መምታት ይችላለች። ኢራን በእስራኤል ላይ አደገኛ የተባለውን ፋታህ ሃይፐርሶኒክ ሚሳይልን ጥቅም ላይ አውላለች። ሚሳይሉ የድምፅ ፍጥነትን በ13 እጥፍ የሚበልጥ ሲሆን በሰዓት 150 ኪሎ ሜትር የመጓዝ አቅም አለው። ኢራን ይህንን ሚሳይል ስትጠቀም 1400 ኪሎ ሜትሮችን ወደ እስራኤል አቋርጦ ታርጌቱ ጋር ለማረፍ የሚፈጅበት ጊዜ ስድስት ደቂቃ ብቻ ነው። ይህ ኢራን ሰራሽ ፋታህ አንድ ሃይፐርሶኒክ ሚሳኤል ከእስራኤሉ አይሮንዶምና ከአሜሪካው አሮ የአየር መከላከያ ሲስተም በዚህ ፍጥነቱ አፈትልኮ ወጥቶ ሳይታይ ከማለፉም በላይ ኢላማው ላይ ያለምንም ከልካይ የሚያርፈ ሚሳኤል መሆኑ ነው። ይህ ሚሳኤል ከአየር መከላከያ ሲስተሙ ለማምለጥ የሚያስችለው ከድምፅ ፍጥነት በ15 እጥፍ መምዘግዘጉ ብቻ ሳይሆን በዛው ፍጥነት እየተጣጠፈ አቅጣጫውን እየቀየረ መጓዙ ጭምር ነው። ይህ ኢራን ሰራሽ ሚሳኤል በውስጡ አምስት መቶ ኪሎ ግራም ወይም አምስት ኩንታል ፈንጅ የሚሸከም በሌሎች ሀገራት ያልታየው ሚሳይል ፋታህ አንድ ሃይፐርሶኒክ ሚሳይል ዓለም እየተደመመችበት ትገኛለች ሲል ዲፌንስ ፊድ በፊት ገጹ አውጥቶታል። ሌላው በኢራን የሚገኘው የእስራኤል ጥቃት ሊጎዳ ያልቻለው የኢራኑ የኒውክለር ማበልጸጊያ ፎርዶ እንዲሁ በዓለም ስሙ እየናኘ ይገኛል። ፎርዶ ከናታንዝ ቀጥሎ የኢራን ሁለተኛው የኒውክለር ማበልጸጊያ ተቋም ነው። እስካሁን የእስራኤል ጥቃቶች በናታንዝ የመሬት ውስጥ ማበልጸጊያ ቦታ ላይ ጉዳት ማድረጋቸው በግልጽ አይታወቅም። ፎርዶ ከናታንዝ ያነሰ የደረሰ ሲሆን ከቴራን በስተደቡብ ምዕራብ 60 ማይል ወይም 95 ኪሎ ሜትር ርቃ በምትገኘው ቆም ከተማ አቅራቢያ ካለው ተራራ ጎን የተሰራው ግንባታው የተጀመረው እንደ አውሮፓኑ አቆጣጠር በ2006 አካባቢ እንደሆነ ይታመናል። እንዲሁም በ2009 ለመጀመሪያ ጊዜ ስራ መጀመሩን ቴራን ላለም አሳውቃለች። ቦታው ባለትና በአፈር ስር 80 ሜትር ወይም 260 ጫማ ርቀት ላይ ከመሆኑ በተጨማሪ በኢራንና በሩሲያ ከምድር ወደ አየር የሚሳኤል ጥበቃ ተደርጎለታልን ተብሏል። ይሁን እንጂ እነዚያ የአየር መከላከያዎች በእስራኤል ዘመቻ ተመተው ሊሆን እንደሚችል ታይምስ ኦፍ እስራኤል ከዚህ ቀደም ዘግበዋል። አሁንም ጠቅላይ ሚኒስተር ቢንያሚን ኔታንያሁ ኢራንን የማጥቃት ዓላማ ለእስራኤል የሕልውና ስጋት ነው ያሉትን የሚሳይልና የኒውክሌር መርሃ ግብረዋን ማስወገድ ነው ብለው ሲናገሩ፣ ባለስልጣናቱ በእርሳቸው ንግግር ላይ በማከል ፎርዶ የዚህ ውቅድ አካል ነው ብለዋል ሲል ታይምስ ኦፍ እስራኤል ዘግበዋል። በአሜሪካ የእስራኤል አምባሳደር ለፎክስ ኒውስ እንደተናገሩት ይህ አጠቃላይ ተግባር ፎርዶንን በማጥፋት መጠናቀቅ አለበት ብለው እንደሚያምኑ ተናግረዋል። እናም እስራኤላውያን እንዲህ የሚያሰጋውና የሚያርደው ፎርዶ ኢራን ካሏት ሁለት ወሳኝ የኒውክሌር ማብላያ ጣቢያዎች መካከል አንዱ ሲሆን የእስራኤል መከላከያ ኃይል የአየር ጥቃት ቢያደርስበትም ጉዳት ሊደርስበት አልቻለም። ፎርዶ ከቴህራን በስተደቡብ በ200 ኪሎ ሜትር ርቀት ላይ ይገኛል። የተገነባውም በተራራ ተከቦ ከመሬት በታች ከ80 እስከ 90 ሜትር ጥልቀት ላይ ሲሆን ለዚህም ዋነኛው ምክንያቱ ከደህንነትና ከጥበቃ ጋር የተያያዘ ነው። ኢራን ዩራኒየም 235 የተሰኘውን ለማግኘት ከምትጠቀምባቸው ቁልፍ የማበልጸጊያ ጣቢያዎች እንዲሆነው የፎርዶ የኒውክሌር ማብላያ ሊደረስበት የሚችለው አሜሪካው 14000 ኪሎ ግራም ወይም የአራት ዞኖች ያክል ክብደት ገደማ የሚበዝ ነው በንከር በስተር የተሰኘው ቦምብ እንደሆነ እየተነገረ ነው። በንከር በስተር ይደርስበታል ይባል እንጂ ይኸው ቦምብ መድረስ የሚችለው 61 ሜትር ያክል ጥልቀት ያለው ቦታ ጋር መሆኑን ተያይዞ የኢራኑ ፎርዶ ከሚገኝበት በ30 ሜትር ያነሰ ወደ መሬት ሰርጎ እንደሚገባ ኤቢሲ ኒውስ ዘግቧል። ቦምቡ ከመሬት ስር ያሉ ስፍራዎችን እንዲሁም ከፍተኛ ጥበቃ የሚደረግላቸውን የተቀበሩ የጦር መሳሪያዎችን ለማውደም ታልሞ የተሰራ ነው። ቦምቡ ከመፈንዳቱ በፊት መሬት አለት ም ድንጋይ ሰንጥቆ በመግባት ሳይፈነዳ መቆየት ይችላል። 6 ሜትር ርዝማኔና 14 ሺህ ኪሎግራም ከመመዘኑ አንጻር የአሜሪካው ቢ2 የተሰኘው መሳሪያ ተሸካሚ አየር ብቻ ነው ሊሸከመው የሚችለው። እስራኤል ፎርዶን ብቻዋን ማውደም እንደማትችል እየተገለጸም ይገኛል። አሜሪካ በንከር በስተር የተሰኘውን ቦምብ ለእስራኤል ለመስጠት እንደማትፈልግ ቢቢሲ ዘግቧል። በዓለም ላይ የቴክኖሎጂ እድገት የጦርነት ባህሪን በመቅረጽ ትልቅ ሚና እየተጫወተ ነው። ዛሬ ዛሬ የቴክኖሎጂ ፈጠራዎች የጦርነት ውጤትና ወታደራዊ ስልቶች ይወስናሉ። የአንደኛው ክፍለ ዘመን ፈጣን የቴክኖ የቴክኖሎጂ እድገት ደግሞ የአሁኑን ዘመን ጦርነት በብዙ መልክ ለውጦታል። በሰው አልባ አውሮፕላኖችና ሰው ሰራሽ አስተውለት እስከ ሳይበር ጦርነት የላቁ የመገናኛ ዘዴዎች ድረስ የዛሬዎቹ የጦር ሜዳ ውሎዎች ከጥቂት አስርት ዓመታት በፊት ከነበሩት ሲነጻጸሩ በእጅጉ የተለዩ ሆነው ይገኛሉ። ፊት ለፊት ከሚደረጉ ውጊያ ይልቅ ጦርነቱን የቴክኖሎጂ ብልጫ ሆኗል።